አመሰግናለሁ። በሀዋሳ ሁለተኛ ጨዋታችሁን አሁንም ነጥብ በመጋራት አጠናቃችኋል። እንዴት ነበር የዛሬው ጨዋታ? የዛሬው ጨዋታ ጥሩ ነው። በጣም ተስተካክለን፣ ባለፈው የነበሩበን ችግሮች በሚገባ ተስተካክለን የመጣ ነው ብዬ ነው የማስበው እና ሜዳም ላይ ያየውን ነገር በጣም ጥሩ ነው። በጣም ትናንሽ ስህተቶች የሚባሉ ስህተቶች ናቸው። ትንሽ ያው ወደ ውጤት መቀየር የምንችላቸውን ኳሶች ሁሉ ያባከን ነው። በሁለቱም ግማሽ ላይ የነበረው እንቅስቃሴ በጣም ጥሩ ነው። ተጋጣሚያችን ኳስ የተሻለ ለመያዝ ጥረት አድርጎ ነበረ። አብዛኛው የመጀመሪያውን ግማሽ ሜዳው ላይ አጠብ ነው የተጫወተው። ያ ደግሞ ለጎል ምቹ አጋጣሚ ለመፍጠር በተወሰነ መልኩ ተቸግረን ነበር። ነገር ግን እንደ ቲም የነበረ እንቅስቃሴ ፊት ከነበሩ ጌሞች ዛሬ በጣም የተሻለ ነው ብዬ ነው ማስበው። ያን አጋጣሚም ደግሞ ተጠቅመናል። ወሳኝ ሳጥሉ ሳ ነው ያገባ ነው የመጀመሪያው 45 መጠናቀቂያ ሊ ስላገባን ጥሩ አጋጣሚ ነው የፈጠር ነው። ነገር ግን ሁለተኛ ግማሽ ላይ ትንሽ የፍላጎት የማነስና ትንሽ የመቀዝቀዝ ነገር ነበረ። በዛ አጋጣሚዎች በዛ ስህተቶች ናቸው ጎልም ሊቆጠር ብንም የቻለውና ከገባብን በኋላ የተወሰነ መነቃቃትም አለ። እንዳጠቃላይ ግን የነበረው ነገር ጥሩ ነው፣ ግን ውጤቱ ይገባናል ብዬ አላስብም። ከነበረው አጀማመራችን ጥሩ ነበረው እንቅስቃሴ ማሸነፍ ይጠበቅብን ነበር። ያው አልተሳካም። ቀጣይ ያለውን ነገር እናስተካክላል ብዬ ነው የማስበው። ኮች ባለፈውም የመጨረሻው ቦክስ ውስጥ በተደጋጋሚ ግቦች የማስቆጠር አጋጣሚዎች ተጫዋቾች ያገኛሉ። ዛሬም የአጋጣሚ ተፈጥሮ ነበር። መጓጓቶች ወይንስ ምንድን ነው ተፈጻሚ እንዳይሆኑ እያደረገ ያለ? ልጆች ላይ በጣም ችኮላ አለ፣ በጣም ሲበዛ ማለት ነው። ያው ወጣቶች ናቸው እንደምታያቸው፣ በጣም በፍጥነት ጎላ ይደርሳሉ። ግን ያን ተረጋግቶ ወደ ጎል መቀየር እንትናቸው አነስተኛ ነው። ብዙ ኳስ የመድረስ አቅም አለን። እዛ ጋ ምናልባት የ የዘጠኝ ቁጥር ሚና ትልቅ ሚና የሚጮህ ትልል ልጅ አለመኖሩ የአንድ ክፍተት አይወሉ እንደ ቲም ማለት ነው። ለምን እዛ ቦታ ያሉ ልጆች አይደሉም እየተጫወቱ ያሉት፣ በባህሪያቸውን ወደዛ አሳድገን እንጂ ትክክለኛ ዘጠኝ ቁጥር አለመኖሩ ምናልባት እዛ የጎል አጋጣሚዎችን ለማግባት ወይም ደግሞ ለመፍጠር የምንፈጥራቸውን ኳሶች ወደ ጎል ለመቀየር በጣም እየተቸገርን ይመስለኛል እንደ ቲም ማለት ነው። ግን ልጆቹ በጣም በጣም ጥሩ ነው፣ በምፈልገው ልክ እየሄዱ ልኝ ነው። እዛ ካ ያለውን ሚና ምናልባት የሚሰጣቸውን ኃላፊነት በሚገባ እየተወጡ ነው። ግን ወደ ጎል የመቀየር አቅማችን አሁን እንደ ቡድን አነስተኛ ነው። በእርግጠኛ ነው የምናገረው እንደ ቲም በቃ ይሄ ዘጠኝ ቁጥር ሚና ትልቅ በጣም ጎቶናል ብዬ አስባለሁ። አመሰግናለሁ። እኔ አሰልጣኝ ታገሱ አመሰግናለሁ። በሀዋሳ ሁለተኛ ጨዋታችሁን አድርጋችሁ ባቻ ውጤት አጠናቃችኋል። አጠቃላይ ጨዋታው እንዴት ነበር? ጨዋታው ያው ሁለት አይነት እንትን አለ። ያው ከገባብን በኋላ በመጨረሻው 46ኛው ደቂቃ ላይ ላይ ገባብን ትንሽ ያችን ደቂቃ አስቀድመን ተጠንቅቀናት ሊሆን ውጤቱ ይሆናል ብዬ አላስብም። ገብቶብናል። ወደ እረፍት ልንወጣ ስንል ያ ደግሞ የሚፈጥርብን ነገር አለ። ያው ያችን የግዴታ ለማሸነፍ ደግሞ ሁለት ጎል ማግባት ይጠበቅባል። አንዱን ጎል ካገባን በኋላ የፈጠርናቸው ጨዋታው ላይ ጥሩ ነበሩ ብዬ የቡድኔ ጥንካሬ በዛሬው ዕለት ምን ነበረ? ደካማ ጎንስ ምን ነበረ ብለህ ታስባለህ? እንደ ቲም ነው እንደ ቲም ልጆቼ አንዳንዴ ያለንበት ቦታ እንደዚህ ፍትት ብለ እንድትጫወትና ኮንፊደንስ እንዲሰማ አታደርገውም። ከመጀመሪያው ጀምሮ ልጆቼ ጋር ትንሽ ኮንሰንትሬሽን ላክ አድርገው ነበር። የገባውም ጎል ከዛ የተነሳ ለሆነ ትንሽ፣ ከረፍት በፊት ትንሽ መፍዘዝ ነበረና ወደ ጨዋታው አልገቡም ነበር፣ ግማሽ 45 ደቂቃ ማለት ይቻላል። እንደ ቲም ጥንካሬም ያው ድክመቱንም የሚሻሻሉ ነገር ሆነው ሳለ ግን ከመጀመሪያ ጀምሮ ጌሙን መቆጣጠር ነበረብን ብዬ ደግሞ አስበው ነው። ከኋላ ጀምሮ ከአላዘር ጀምሮ ፊት እስከ ቻርልስ ድረስ ቲሜ ዛሬ እንደ በፊቱ እንደ መቼለታው ጨዋታ፣ እንደ አዳማ ጨዋታ ንቀት አላለምና ያ ደግሞ ቅድም እንደነገርኩ ያለንበት ቦታ ለሆነ ሲ ሁለት ሶስት ጌም ደግሞ ስንጫወት ከዚህ በላይ ነጥባችን ከፍ ስናደረግ የተሻለ እንቅስቃሴ እናደርጋለን ብዬ